ሰላም ሰላም፣ ያሁ ለሁሉም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በዛሬው ዝግጅታችን ደግሞ ለእናንተ እንዴት ነው ረዘም ያሉ ጽሁፎችን ወይም አረፍተ ነገሮችን ከቃላት በተጨማሪ ማንበብ የምንችለው የሚለውን ቃላትንና አረፍተ ነገራትን በአንድ ላይ እያደረግነ እንዴት ቃላትን አንብባችሁ ወይም አረፍተ ነገራትን ደግሞ በቀላሉ ማንበብ እንደምትችሉ የሚያሳይ ወይም የሚያስችላችሁ የቪዲዮ ዝግጅት ይዘንላችሁ መጥተናል። ለጓደኞቻችሁ ሸር እያደረጋችሁ ሳብስክራይብ ያላደረጋችሁ ደግሞ ሳብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ ቃላትን እነዚህ ቃላት አሉ እንግዲህ እነዚህ ቃላት እንዴት ነው ወደ አረፍተ ነገር ወይም ተደርድረው ረዘም ያሉ ጽሁፎች ሲሆኑ እንዴት ነው የምናነባቸው የሚለውን መረጃ ታገኛላችሁ። ወይም በቀላሉ ማንበብ የምችሉበት መንገድ አሳያችኋለሁ። እንግዲህ እያንዳንዳቸውን ቃላት በቀላሉ ስታነቡ

ርራ አምርራ አምርራ አ ለ ቀ ሰ ቺ አለቀሰች አለቀሰች። ይሄው እንግዲህ እንደምታዩት ህፃኗ በጣም ስለ ራባት አምርራ አለቀሰች። እንግዲህ እናንተ ረዘም ያለ ጽሁፍ ሲሆን ልክ እነዚህን ቃላት ማንበብ ከቻላችሁ እነዚህ ደግሞ ተደርድረው ሲመጡ እንዴት እንደምታነቧቸው አሳያችኋለሁ። ወ ረ ደ ወረደ ወረደ ጣ ራ ው ን ጣራውን ጣራውን ጠ ግ ኖ ጠግኖ ጠግኖ

ዝቃዜው ስ ለ ተ ሰ ማ ው ስለተሰማው ስለተሰማው ህ ፃ ኑ ህፃኑ ህፃኑ ይው እነዚህን ቃላት እንደዚህ በቀላሉ ማንበብ ቻላችሁ ማለት ነው። ከዛ እነዚህ ደግሞ ቃሎቹን እንደዚህ ማንበብ ከቻላችሁ በጽሁፍ ውስጥ ደግሞ እንደዚህ በስርዓት ተደርድረው ሲመጡ በቀላሉ ማንበብ የምትችሉበት መንገድ ደግሞ እንደዚህ ቀላል ነው ማለት ነው። እነዚህ ማንበብ ከቻላችሁ ሄደ ሄደ ሄደ ወ ደ መ ስ ጊ ድ ወደ መስጊድ ወደ መስጊድ መ ን

ለ ው ካለው ካለው ወ ን ዝ ወንዝ ወንዝ ው ስ ጥ ውስጥ ውስጥ ዋ ዋ ኘ ኘ ዋኘ ዋኘ ከዚያ መ ምህሯ መምህሯ መምህሯ ስለመጡ ስለመጡ ስለመጡ ተነሱ ተነሱ ተነሱ ከወንበራ

ውስጥ ዋኜ። መምህሯ ስለመጡ ተነሱ ከወንበራቸው ተማሪዎች። ሕፃኗ በጣም ስለራባት አምርራ አለቀሰች። ወደ ወረደ። ጣራውን ጠግኖ አናጢው። አስነጠሰ ቅዝቃዜው ስለተሰማው ሕፃኑ እነዚህ በሙሉ በቃላት እንደዚህ አድርጌ ያቀረብኩላቸው። ስለዚህ እነዚህን ደግሞ እንዴት ሆኖ በቅደም ተከተል ወይም በአግድም መስመር ተደርድረው አረፍተ ነገር ወይም ከዚህ የተሻለ ከፍ ያለ ትርጉም ሊኖረው የሚችል ከቃል ቀጥሎ ሀረግ አለ፣ ከሀረግ ቀጥሎ ደግሞ አረፍተ ነገር የሚባል ነገር አለ። ስለዚህ ሀረግና አረፍተ ነገሮቹን ደግሞ እንዴት እንደምታነቡ ላሳያችሁ። ቀጥዬ እንግዲህ እንደዚህ ቃላቱን ዝብርቅርቅ አርጌ ያቀረብኩት ይህንን ደግሞ ወደ አረፍተ ነገር ሲቀየር እናንተ እንዴት እንደምታነቡት ላሳያችሁ። ሄደ፣ ወደ መስጊድ፣ ወደ መስጊድ መንሱር። ስለዚህ ይሄ ትርጉም ወደሚሰጥ አረፍተ ነገር ወይም ትርጉም ወደሚሰጥ መልእክት ማስተላለፍ ወደሚችል ነገር አድርጌ ወይም መልእክት ማስተላለፍ ወደሚችል ጽሁፍ ቀየሬ በስርዓት መንሱር ወደ መስጊድ ሄደ። ይኸው እዛ በቀጥታ በቃላት ተጽፈው ስታነቧቸው የነበር መንሱር፣ መንሱር ትላላችሁ፣ ወደ መስጊድ፣ ወደ መስጊድ፣ ሄደ፣ ሄደ። በአንድ ላይ ስታነቡት መንሱር ወደ መስጊድ ሄደ ብላችሁ በቀላሉ አረፍተ ነገርም እንደ ቃላት ማንበብ ትችላላችሁ ማለት ነው። እነዚህ ደግሞ እያንዳንዳቸው መጀመሪያ ነን አለቀሰች፣ አለቀሰች፣ በጣም ስለራባት፣ በጣም ስለራባት፣ አምርራ፣ አምርራ፣ ህፃኗ፣ ህፃኗ እነዚህ ዝብረገርክ ያሉ ናቸው። በስርዓት እነዚህን ቃላት ተደርድረው ደግሞ አረፍተ ነገር ወይም አንድ ሙሉ መልእክት ወደሚያስተላልፍ ቃል ስቀይረው እያንዳንዳቸው ትንሽ ቃላት ናቸው። እነዚህ ደግሞ ተ በስርዓት ተደርድረው ተጣምረው አረፍተ ነገር የሚባል ከዚህ የተሻለ መልእክት ከቃል የተሻለ መልእክት ሙሉ ሀሳብ ሊያስተላልፍ ወደሚችል ጽሁፍ ሲቀየር ከነዚህ እነዚህን የተደረደሩትን ብቻ ተጠቀሚ ማለት ነው። ህፃኗ ህፃኗ በጣም ስለራባት በጣም ስለራባት አምርራ አምርራ አለቀሰች አለቀሰች ህፃኗ በጣም ስለራባት አምርራ አለቀሰች የሚል ትክክለኛ ወይም ሙሉ ትርጉም ያለው ጽሑፍ ሊያስተላልፍ የሚችል መልእክት ሊያስተላልፍ የሚችል ጽሑፍ ወይም አረፍተ ነገር የሚባል መሰረትኩት ማለት ነው። ከነዚህ ቃላት በስርዓት ንትብይ። ስለዚህ ይህን ማንበብ በእንደዚህ እንደኔ በቀላሉ ማንበብ ትችላላችሁ ማለት ነው። ቀጣዩ እነዚህ ቃላት ተደርድረዋል፣ ዝብርቅ ብለው። ስለዚህ እነዚህን ደግሞ አሁን መልእክት ወደሚያስተላልፍ ወይም አረፍተ ነገር ወደሚባለው ጽሑፍ ቀይራቸዋለሁ። እነዚህን እያንዳንዳቸው ና ትስላለች ትስላለች ጉንፋን ጉንፋን ስለያዛት ስለያዛት ጀሚላ ጀሚላ ስለዚህ ጀሚላ ጀሚላ ጉንፋን ጉንፋን ስለያዛት ስለያዛት ትስላለች ትስላለች። እነዚህም በአንድ ላይ ፈጠን ብዬ ሳነባቸው ጀሚላ ጉንፋን ስለያዛት ትስላለች የሚል ትርጉም ሊሰጥ የሚችል ከቃል የተሻለ ትርጉም ሊያስተላልፍ የሚችል ወይም አረፍተ ነገር የሚባል ሙሉ መልዕክት የሚያስተላልፍ ጽሑፍ አድርጌ ያዘጋጀሁት ማለት ነው። ስለዚህ ረዘም ያለ ጽሑፍ ስታዩ መደንገጥ ወይም መፍራት የለባችሁ እንደዚህ በቀላሉ ማንበብ ትችላላችሁ ማለት ነው። አ ስ ነ ጠ ሰ ው አስነጠሰው ቅ ዝ ቃ ዜው ቅዝቃዜው ስለተሰማ ው ስለተሰማው ህፃኑ ህፃኑ ይህንን ኒን የተደረደሩ ወይም ዝብርቅርቅ ያሉ በትክክል ያልተቀመጡ በስርዓት ድርድሬ ደግሞ ሙሉ መልዕክት የሚያስተላልፍ አረፍተ ነገር ወይም አረፍተ ነገር የሆነ ጽሁፍ አድርጌ በትክክል ሳስቀምጠው ደግሞ እንደዚህ ይሆናል። ህፃኑ ህፃኑ ቅዝቃዜ ው ቅዝቃዜው ስለተሰማ ው ስለተሰማው አ ስነጠሰው አስነጠሰው በስርዓት እንደዚህ አድርጌ ህፃኑ ቅዝቃዜው ስለተሰማው አስነጠሰው ይህ በቀላሉ እንደዚህ አጋችሁ አነበባችሁ ማለት ነው። መጀመሪያ ላይ እያንዳንዳቸውን በጥንቃቄ ፊደላቸውን ቁጥራችሁ መጥራት ከዚያ ካነበባችሁት በኋላ ደግሞ ደግማችሁ ስታነቡት እንደዚህ አረፍተ ነገር ማንበብ ትለማመድ ላችሁ ማለት ነው። በእንደዚህ ቀጥሎ ወረደ ወረደ ጣራ ውን ጣራውን ጠግኖ ጠግኖ አናጢው አናጢው ስለዚህ፣ ወረደ ጣራውን ጠግኖ አናጢው የሚሉ ቃላት እዚህ ላይ ተደርድረዋል። እነዚህን ደግሞ በስርዓት ደርድሬ ረዘም ያለ ጽሁፍ ወይም ሙሉ መልእክት የሚያስተላልፍ ጽሁፍ ወይም አረፍተ ነገር የሚባለው አንድ አረፍተ ነገር አንድ ሙሉ ሐሳብ አስተላልፎ ማሰሪያ አንቀጽ ወይም ግስ የሚባለውን ነገር እና ሳብጀክት የሚለውን ነገር ከያዘ አረፍተ ነገር ይባላል። ወይም ስም የሚባለውን ማሰሪያ አንቀጽ እና ስም ወይም የድርጊቱ ባለቤት ካለው እና ያ ድርጊት ደግሞ ተፈጸመ ብሎ ሙሉ መልእክት የሚያስተላልፍ ከሆነ አረፍተ ነገር ይባላል። በዚያ መሰረት ከእነዚህ ቃላት ስሙን የስም ገላጭ ወይም የግስ ገላጭ ካለ እሱን እና ግሱን በስርዓት ድርድሬ አረፍተ ነገር የሚባል ደግሞ እንደዚህ አድርጌ ያዘጋጃሉ። አ ና ጢ ው አናጢው ጣራ ው ን ጣራውን ጠግ ኖ ጠግ ኖ ወረ ደ ወረደ። ስለዚህ ይህም በስርዓት አናጢው ጣራውን ጠግኖ ወረደ። እንግዲህ አናጢው ወይ የድርጅቱ ባለቤት ነው። ምን ምን አደረገ? ወረደ። ምን አድርጎ ወረደ? ጣራውን ጠግኖ። የግስ ገላጭ ያለው ሙሉ መልዕክት የሚያስተላልፍ አረፍተ ነገር የሚባል ነገር እንደዚህ አድርጋችሁ አናጢው ጣራውን ጠግኖ ወረደ ብላችሁ በቅደም ተከተል የተጻፉ ቃላትን ወይም የተለያዩ ቃላትን ሳሰባስባችሁ እንደዚህ በስርዓት ድርድራችሁ ወደ ጽሁፍ መቀየር ቀላል ነው፣ ማለት ነው። ስለዚህ ተጽፎም ስታገኙ በእንደዚህ እውነት አጥላችሁ በማንበብ ሙሉ መልእክቱን መረዳት ትችላላችሁ። ዋ ኘ ከ ቤ ታ ቸ ው ከቤታቸው ጀ ር ባ ጀርባ ካ ለ ው ካለው ወ ን ዝ ው ስጥ ወንዝ ውስጥ ደምሌ ደምሌ ው እነዚህ ቃላት ናቸው፣ ዝብርቅርቅ ብለው የተጻፉ። እነዚህን ደግሞ በስርዓት ስደረድራቸው ደምሌ ደምሌ ከቤታቸው ው ከቤታቸው ጀርባ ጀርባ ካ ለ ው ካለው ወንዝ ወንዝ ውስጥ ውስጥ ወንዝ ውስጥ ዋኜ ዋኜ ስለዚህ ደምሌ ከቤታቸው ጀርባ ካለው ወንዝ ውስጥ ዋኜ። እንግዲህ እንደዚህ ያደረጋችሁ ቃላትን እየነጣጠላችሁ እያነበባችሁ ከዛ የእያንዳንዱን ቃላት በስርዓት ካነበባችሁ በኋላ ሁሎችንም ፈተን እያረጋችሁ በስርዓት ጽሁፉን መረዳት፣ እንደዚህ ረጅም ጽሁፍ ማንበብ ትችላላችሁ። በዚህ ጽሁፍ ውስጥ መረጃ አግኝተናል፣ ይጠቅመናል ብላችሁ እስካሁን የተከታተላችሁን ሳብስክራይብ እያደረጋችሁ አበረታቱን። በሌላ ዝግጅት እስከምንገናኝ ሰላም።